በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አሜን። ጥቅምት አስራ አምስት ይች ዕለት የቅዱሳን ሐዋርያት የዕረፍታቸው መታሰቢያ ትሆን ዘንድ አባቶቻችን ስርዓት ሰሩ። ኒቆምድያ አገር ቅዱስ ቢላሞን በሰማዕትነት አረፈ። ቁጥራቸው 158 የሆኑ የቅዱስ ቢላሞን ማኅበርተኞችም አብረውት በሰማዕትነት ተሰይፈዋል። ሰማዕቱ ቅዱስ ቢላሞን ይህም ቅዱስ አባቱ ጣዖት አምላኪ ነው፣ እናቱ ግን ክርስቲያን ናትና ልጇን ቢላሞንን በጥበብ አሳደገች። ቢላሞንም ስሙ አርማላስ ከተባለ ቄስ ጋር ተገናኘና በጌታችን ማመንን አስተማረው። አስተምሮትም ሲጨርስ የክርስትናን ጥምቀት አጠመቀው። ቢላሞንም ከተጠመቀ በኋላ በጾም በጸሎት በጅ ዝጉ ተጋጀመር ታላላቅ የሆኑ ድንቅ ድንቅ ተአምራትንም እስከሚያሳይ ድረስ በመንፈሳዊ ተጋድሎ ኖረ በአንዲት ዕለትም ለአይኖቹ መድኃኒት እንዲያደርግለት አንድ አይነ ስውር ሰው ወደ ቅዱስ ቢላሞን መጣ ይህን ጊዜ ቅዱስ ቢላሞን በአብ በወልድ በመንፈስ ቅዱስም እያለ በአይነ ስውሩ አይኖች ላይ የመስቀል ምልክት ሲያደርግ ያን ጊዜ የአይነ ስውሩ አይኖች በሩ ካዲና አረመኔ የሆነው የአገሪቱም ንጉስ አይኖቹ የበሩለትን የዚያን ሰው ዜና በሰማ ጊዜ ሰውየውን ወደ እርሱ አስቀረበውና አይኖችን ማን አዳነ? አለው። ሰውየውም ቅዱስ ቢላሞን ፈወሰኝ፣ በስመ አብ ወወልድ ወመንፈስ ቅዱስ እያለ በመስቀል ምልክት አማተበብኝ ያን ጊዜም ማየት ቻልኩ ብሎ ከነገረው በኋላ እኔም ክርስቲያን ነኝ፣ በቅዱስ ቢላሞን አምላክ አምኛለሁ ብሎ መሰከረ። ንጉሱም በዚህ በጣም ተቆጥቶ የሰውየውን ራስ በሰይፍ አስቆረጠውና የሰማዕትነትን የድል አክሊል እንዲቀናጅ አደረገው። ከዚህም በኋላ በኋላ ንጉሱ ወታደሩ ልኮ ቅዱስ ቢላሞንን አስመጣውና ስለ ሃይማኖቱ ጠየቀው። ቅዱስ ቢላሞንም እኔ መድኃኒትና ሕይወት በሆነ ሰማይንና ምድርንም በፈጠረ በኢየሱስ ክርስቶስ የማምን ክርስቲያን ነኝ ብሎ በካዲዩና አረመኔው ንጉሥ ፊት ታመነ። ንጉሱም ብዙ ሽንገላዎችን በመሸንገል ከእምነቱ ሊያስወጣው ብዙ አባበለው። ብዙ ቃል ኪዳንም ገባለት። ነገር ግን ቅዱስ ቢላሞን ቃሉን እንዳልሰማው ሲያውቅ በእርሱ ላይ ተቆጥቶ ድምፁን ከፍ ከፍ አድርጎ የምነግርህን ምክሬን ካልሰማኝ ጽኑ በሆኑ ልዩ ልዩ ስቃዮች አሰቃያለሁ አለው። አለው የአንተ ከምታሰቃየኝ ስቃይ ፈርቼ ሃይማኖቴን ለውጬ ፈጣሬን አልክድም አለው። ንጉሱም በታላቅ ቁጣ ሆኖ ለብዙ ቀናት ያሰቃየው ቆየ። ጽኑ የሆነ ግርፋትንም አስገረፈው፣ በስቅላትም አሰቃየው፣ በባህር ውስጥ አሰጠመው፣ በሚነድ እሳት ውስጥ ወረወረው። ነገር ግን ቅዱስ ቢላሞንን ጌታችን በመከራዎች ሁሉ ጽናትንና ብርታትን ሰጥተውትን ቁስሎችንም ቁስሎችን የሚፈውስለትና ጤነኛ ያደርገው ነበር በመጨረሻም ቅዱስ ቢላሞን በታላቅ ስርቃይ ውስጥ ሳለ ጌታችን መዳኒታችን ኢየሱስ ክርስቶስ ቅዱስ ቢላሞንን ባጠመቀው ቄስ አምሳል ተገለጠለትና የመረጥኩ ቢላሞኖ ይ ደስ ይበል እኔ ሰማያዊ መንግስትን አዘጋጅቼልሃለሁና አለው የንጉሱ ጭፍሮቹም ይህን የደስታ ቃል በሰሙ ጊዜ ክብር ይግባውና በጌታችን አመኑ በንጉሱ ፊት የጌታችንን ክብር ሲመሰክሩ ንጉሡ በቁጣ በሰይፍ ራስ ራሶቻቸውን አስቆረጣቸው። ቁጥራቸውም መቶ አምሳ ስምንት የሆኑ ሰዎች ከቅዱስ ቢላሞን ጋር ተሰይፈው የሰማዕትነትን አክሊል ተቀበሉ። የቅዱስ ቢላሞን ረድኤት በረከቱ ይደርብን፣ በጸሎቱ ይማረን። ዳግመኛ ይህች ዕለት የቅዱሳን ሐዋርያት የዕረፍታቸው መታሰቢያ ትሆን ዘንድ አባቶቻችን ሥርዓት ሠሩ። የእነዚህም የከበሩ ቅዱሳን ሐዋርያት የዕረፍታቸው በዓል በአጭሩ እንደሚከተለው ነው። የአስራ ሐዋርያት ሰማዕትነት ጌታችን አምላካችን ኢየሱስ ክርስቶስ ምስክሮቼ ወይም ሰማዕታት የሚለውን ስያሜ መጀመሪያ የተሰጣቸው ለሐዋርያቱ ነው። በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ዓለም ዳርቻ ድረስ ምስክሮቼ ትሆናላችሁ ብሏችኋልና በዚህም አምላካዊ ቃል መሠረት ሁሉም ሐዋርያት ወንጌልን የሰበኩት በብዙ ሰማዕትነት ነው። አስራ ሁለቱም ሐዋርያት ሰማዕታት ናቸው። ሰላሳ ስድስቱ ቅዱሳን አንስት ሰባ ሁለቱ አርድእት በአጣ አጠቃላይ የአዲስ ኪዳንን ክርስትና በዓለም ያስፋፉ መቶ ሀያውን ቤተሰብ ሰማዕትነትን ተቀብለዋል። በዚህም መሠረት ቅዱስ ጴጥሮስ ገዳዮቹን እኔ እንደ ጌታዬ ልሰቀል አይገባኝም እንደ ጌታዬ ሳይሆን ቁልቁል ዘግዝቃችሁ ስቀሉኝ ብሎ በመለመን ሐምሌ አምስት ቀን በስልሳ ሰባት ዓመተ ምሕረት ቁልቁል ተሰቅሎ ሰማዕትነቱን በድል ፈጽመዋል። ቅዱስ ዮሐንስ ጣዖት አምላኪዎች በፈላዋ እያቃጠሉ ብዙ ካሰቃዩትና በፍጥሞ ደሴት ካጋዙት በኋላ ጥር አራት ቀን ወደ ብሔረ ሕያዋን ሄደ። ቅዱስ እንድርያስ ከክብሩና ከፍቅሩ አንጻር ጌታዬ በተሰቀለበት አይነት መስቀል አትስቀሉኝ ብሎ ገዳዮቹን ለምኖ የእንግሊዝኛውን ኤክስ ፊደል ቅርጽ ባለው መስቀል ላይ ተሰቅሎ ታኅሳስ አራት ቀን በክብር አረፈ። ቅዱስ ፊልጶስ ኅዳር 18 ቀን ቁልቁል ተሰቅሎ ሰማዕትነቱን ፈጽሞ የድል አክሊልን ተቀዳጀ። ቅዱስ በርተሎሜዎስ መስከረም አንድ ቀን አሸዋ በተሞላ ትልቅ ከረጢት ውስጥ ታስሮ ከነ ሕይወቱ በአር ውስጥ ተጥሎ በሰማዕትነት አረፈ። ቅዱስ ቶማስ እጅና እግሩን ታስሮ ቆዳው እንደ ፍየል ቆዳ ተገፎ ጥልቻ ተሰፍቶበት በውስጡም አሸዋ ተሞልቶ ራሱን ቶማስን አሸክመውት ገበያ ለገበያ ሲያዞሩት ከዋሉና ቁስሉንም በጨው እያሹ ብዙ ካሰቃዩት በኋላ በመጨረሻም በሰባ ሁለት አመተ ምሕረት ግንቦት 26 ቀን አንገቱን በሰይፍ ቆርጠውት ሰማዕትነቱን በድል ፈጽመዋል። ቅዱስ ማቴዎስ ጥቅምት 12 ቀን አንገቱን ተሰይፎ ሰውነቱም ብዙ ቦታ ተቆራርጦ ስጋውን ለሰማይ ወፎች ተሰጥቶ በሰማዕትነት አረፈ። ቅዱስ ያዕቆብ ወልደ እልፍዮስ በንጉሥ ቀላውዲዮስ ትእዛዝ ክፉዎች አይሁድ በድንጋይ ወግረው ገድለውት ሰማዕትነቱን የካቲት አስር ቀን በድል ፈጸመ። ቅዱስ ያዕቆብ ወልደ ዘብዴዎስ ንጉሥ ሄሮድስ ሰይፍ መዞ አንገቱን ቆርጦት ሚያዝያ አስራ ሰባት በሰማዕትነት አረፈ። ቅዱስ ናትናኤል አረማውያን ሐምሌ አስር ቀን አንገቱን በሰይፍ ቆርጠውት ሰማዕትነቱን በክብር ፈጸመ። ቅዱስ ማትያስ አረማውያን በብረት አልጋ ላይ አስተኝተውት ከስሩ 24 ቀን ሙሉ እሳት አንድደው ካቃጠሉት በኋላ መጋቢት ስምንት አረፈ። ቅዱስ ታዲዮስ ክፉዎች አረማውያን በብዙ አሰቃቂ መከራዎች ካሰቃዩት በኋላ ሐምሌ ሁለት ቀን በሰማዕትነት ገድለውታል። የከበሩ ቅዱሳን ሐዋርያት ከረፍታቸው መታሰቢያ በዓል ረዴት በረከት ይክፈሉን፣ በጸሎታቸው ይማሩን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን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 ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ቅርታና እምረትን ለምኝልን ኃጢአታችንን የሚያስተሰር ይልን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነው ለአብ ለወልድ፣ ለመንፈስ ቅዱስ ዛሬም ዘውትርም እስከ ዘላለሙ። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የጻድቃን የሰማዕታት ጸሎት ተራዳይነት፣ የቅዱሳን መላእክት ጠባቂነት ከሁላችን ከሕዝበ ክርስቲያን ጋር አብሮ ይኑር ለዘላለሙ አሜን።